ሰው አይደለም ሰው። ከዛ በኋላ ጥጦስ ምን አለ ዳክርስ ሆይ እነዚህ ሰዎች ከነዚህ ወስደን አንጠቀምም፣ ከፈለክ ተራው ያንተ ነው። እኔ ከቤተልሔም ጀምሮ የወሰድኩትን ገንዘብ ለአንተ ሰጥሃለሁ፣ ይመለስላቸው አለው። ከነቢያት ወገን ነው ሕፃኑ ብለህ ተናገርክ ብሎ ዳክርስ ዘበተበት። ያኔ ይሁን ያልከው ይሁን አለና የእመቤታችን ንብረት ከነሙሉ ቤተሰቧ መለሰላት። ማን በቀኝ የተሰቀለው ያኔ ሕፃኑ ሄደና እንደምታውቋቸው ሕፃናት ያገኙትን ሰው ማቀፍ ይወዳሉና፣ ሕፃኑ ሄደና ወንበደውን ጥምጥም አርጎ አቀፉ። አምላካችን እግዚአብሔር ሁላችንም ይቀፈ፣ ወድቀናላ። እሱ ካላቀፈን ምን ህይወት አለን? ንጹህ የተባለው ሌባ ነው። ኃጢአት የለበትም የተባለው ኃጢአተኛ ነው። በደል የለበትም የተባለው በደለኛ ነው። ጸሎት ይጸልያል የተባለው የማይጸልይ ነው። ይመጸውታል የተባለው ትምክተኛ ነው። አምላካችን ከክፉ ነገር ይሰውረን፣ ከትምክህት ይሰውረን። እግዚአብሔር በሩን ክፈቱ እገባለሁ። ጎድጉዱ ሆህቶ ወይትረኃው ለክሙ በሩን አንኳኩ ይከፈትላችኋል። እናንተም በሩን ክፈቱ ስከፍቱልኝ ከእናንተ ጋር እራት እበላለሁ አለ ከእናንተ ጋር ምን እበላለሁ በር የተባለው የሰው ልቦና ነው ሌላ በር አይደለም ይሄ የምናየው በር አይደለም በሩን ክፈቱ ማለት በኃጢአት የተዘጋውን በዘረኝነት የተዘጋውን በአምልኮ ጣዖት የተዘጋውን በር ክፈቱ ማለት ነው እግዚአብሔር በየትኛው በር ይግባ በጸሎት በር አይገባ የጸሎት በር ተዘግቷል በፍቅር በር አይገባ የፍቅር በር ተዘግቷል። በእውነት በር አይገባ የእውነት በር ተዘግቷል። በአንድነት በር አይገባ የአንድነት በር ተዘግቷል። በየትኛው ይግባ? እግዚአብሔር በየትኛው የፍቅር በር ይግባ? ልመልሳችሁ። ከዛ ሕፃኑን ፈያታዊ ዜማን ወይም ጥጦስ አቀፈው። ሲያቅፈው ሰይፍ ይዞ ነበረ በቀኝ ታያችሁ፣ ሃይማኖት ያለው ሰው ወይም ሃይማኖት ሊኖረው ወይም እግዚአብሔርን ሊያስመሰግን የቻለ ሰው በደሉን ይተውና ንውሩን ይተውና እጁን ዘርግቶ ወደሱ ይቀርባል። አንዳንድ ሰዎች አይታችሁ ታውቃላችሁ። ወይም በዓለም ላይ የማያዋጣቸው ሲሆኑ እጃቸውን ይሰጣሉ። ተማርኬያለሁ አልችልም ይላሉ። ጉዳዩን አልነግራችሁም እናንተ ታውቁታላችሁ። መማረክ ለእግዚአብሔር እጃችሁን እስቲ ስጡት። ለእግዚአብሔር ተማረኩ። በፍቅሩ በእውነቱ ተማረኩ። ምክንያቱም በእሱ ከተማረካችሁ ዓለም ድል አይነሳችሁም። ለዚህ ነው ጳውሎስ አለሙኒ ሃላፊ ንብረቱኒ ኃላፊ እስመ ኩሉ ኃላፊ ውቱ። ዓለም አላፊ ነው፣ ንብረትም አላፊ ነው። የማያልፍ ምን ነገር አለ? በቁመናህ ብትመካ ቁመናህ ነገ መጉበጥ ይከተለዋል። በጸጉርህ ብትመካ ነገ ጸጉርህ መመለጥ፣ ሽበት ይተካዋል። በገንዘብህ ብትመካ ነገ ገንዘብህ ማለቅ ይተካዋል። በዕድሜህ ብትመካ ነገ ዕድሜህ ያልቃል በዘርህ በወገንህ ብትመካ ነገ የምትመካበት ይሞታል የማይሞተው ሃይማኖት ነው ክብር ምስጋና ለአምላካችን ይሁን ሕፃኑን ክርስቶስን ሲያቅሰው የያዘው ሰይፍ መሬት ላይ ወደቀና ተሰበረ የማን ሰይፍ በቀኝ የተሰቀለው የጥጦስ ሰይፍ ሰው የሚገልበት ሰው የሚያርድበት አያችሁ አምላካችን ክርስቶስ ጋር ስትጠጉ ከውስጣችሁ ያለው በደልና ርኩሰት ተሰብሮ ይወርቃል። እውነቴን ነው የምነግራችሁ። አመስግኖት እግዚአብሔር ስታመልኩት የነበረው አምልኮ ባይ ተሰብሮ ይወርቃል። ማን ከእናንተ ጋራ ሲሆን ንገሩይ? ማን ከእናንተ ጋራ ሲሆን፣ እግዚአብሔር ከእናንተ ጋራ ሲሆን፣ ከዛ በኋላ እንጀራ የምበላባት ሰይፍ የተሰበረች አለጥጦስ ግድ የለህም። ለሰይፍ አትጨነቅ። አንተኑ ትቀድሞ ለአዳም አቡከ በውስተ ገነት ተገነት አለው። ለሰይፍ እንጀራ ለምትበላበት ዳቦ ለምትበላበት ሰው ገር ለቀምተ ለምትበላበት ትጨነቃለህ እንዴ? ገና አዳም አባትህን ቀድመኸው ገነት ትገባለህ አለው። አመስግኑት። በማርያም አመስግኑት። የትገባለህ አለው። የትገባለህ አለው። ገነት በመሬት ላይ እያለ የገነትን ብስራት ሰማ። ገና ሳትሞቱ የመንግስተ ሰማያትን የመውረስ ብስራት ተሰማናችሁ። እግዚአብሔር ከናንተ ጋራ ሲሆን እግዚአብሔር ከናንተ ጋራ ሲራመድ ማለት ነው። ከዛ በኋላ ሰይፍህን አንሳ አለው። ክርስቶስ እቅፉ ላይ ሆኖ እኮ ነው። የተሰበረችውን ሰይፍ አንሳው አለው። ሲያነሳው ሰይፉ ድሮ እንደነበረው ቁጭ አለለት። ይህማ አምላክ ነው። ካሁን በኋላ በዚህ ሰይፍ ሰው አልገልበትም በዚህ ዘይፍ ሰው አላጠምድበትም አንተ እንዳልከኝ እሆናለሁ፣ ላንተ እገዛለሁ፣ አለና አመነ። ክብር ምስጋና ለአምላካችን ይሁን። ከዛ በኋላ በመጨረሻው ሰዓት እናጠቃለው። ቀራንዮ ላይ ሁለቱም ተሰቀሉ። ማን ተሰቀለ? ክርስቶስ፣ ፈያታዊ ዘየማን ፈያታዊ ዘጸጋም። በቀኝ የተሰቀለው በግራ የተሰቀለው በቀኝ የተሰቀለው ጥጦስ በግራ የተሰቀለው ዳክርስ። ለምን መሰላችሁ? በቀኝና በግራ ክርስቶስን አድርገው የሰቀሉት መካከል ለምን ይመስላችኋል? ክርስቶስ አምላክ ስለሆነ ብቻ አይደለም። ይህ መካከል ላይ የተሰቀለው ሰው ከነዚህ ጡንቻማ ፈርጣማ ሰዎች የተለየ ምን አይነት በደል በድሎ ነው ብለው ሰዎች እንዲዘባበቱበት መካከል ላይ የሰቀሉት አንድ ይሄ ነው። በሁለተኛ ደረጃ መካከል ላይ የተሰቀለው መድኃኒታችን ኢየሱስ ክርስቶስ ለአሕዛብ ሲነግራቸው አሁን እናንተ ወዳችሁ ፈቅዳችሁ እኔን በወንበዴዎች መካከል ብትሰቅሉኝ ነገ መካከል ላይ ሁኜ እውነተኛ ፍርድን እፈርዳለሁ ሲለው አማያውቀውም አባ ገአበ የማኑ ዋጣሌ በጸጋሙ ያኔ በዕለተ ምጽአት በመጣ ጊዜ በጎቹን በየት ያቆማቸዋል? በቀኙ። ፈያታዊ ዘየማን በየት ነበረ የቆመው? በቀኝ። በቀኝ ስለቆመ ገነት መንግስተ ሰማያት ገባ። በዕለተ ምጽአት ሲመጣ በጎቹን በቀኙ፣ ፍየሎቹን በየት ያቆማቸዋል? በግራው ያቆማቸዋል። ፍየል የተባለው ነውሩን የማይሸሽግ ፈያታዊ ዘጸጋም በግራ ላይ አለ። ዛሬው ወንጌል የምንማረው ቤተ ክርስቲያን የምንመጣው አስራት በኩራታችን የምንሰጠው በቀኝ እንድንቆም ነው። በቀኝ እንድንቆም አምላካችን እግዚአብሔር ይርዳል። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ የወደደለት የፈቀደለት ከውምብድና የመለሰው ሐዋርያው ጳውሎስ ሮም ስድስት ምዕራፍ ሰባት ላይ ስታነቡ ከክርስቶስ ጋር ከሞትን ከክርስቶስ ጋር ደግሞ በሕይወት እንኖራለን ይላል። ዝሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ ይሉታል አባቶቻችን። ከክርስቶስ ጋር የታመመ ከክርስቶስ ጋር ይነግሳል። ምን ማለት ነው? አርብ አብረ ነው ከተሰቀል መከራ ከተቀበል እሁድ አብረነው እንነሳለን። ክብር ምስጋና ለአምላካችን ይሆን። አርብ አብረ ነው ቀራሪው ላይ ከወጣን ዓለምን አሸንፏል። አደለ? ዓለምን አሸንፏል። አላሸነፈም፣ አሸንፎታል። ሰሞኦ ለጽልመት ተብሎ የተነገረለት ጨለማን ያሸነፈው ጨለማን የበረበረው ዲያብሎስን አስሮ ያሰቃየው በመስቀል ላይ ነው። አብረነው ቀራንዮ ላይ በእለተ አርብ ከተገኘን ማንን እናሸንፋለን? አለም እንዲል፣ እንነሳለን። ከዛ በኋላ ተሰቅለው እያለ በቀኝ የተሰቀለው እንዲህ አለ፣ ያዙልኝ፣ ይችን ነጥብ ያዙልኝ። ጌታ ሆይ አለ። ምን ሆይ አለ? ጌታ ሆይ። በግራ የተሰቀለው እንዲህ አለው፣ እስኪ ንጉሥነት ትባላለህ አምላክ ነት ይባላል። ከምድረ ግብጽ ጀምሮ ስትፈርድ ይኑረሃል። አሁን ሰዎች አምላክ ነው እያሉ እየዘበቱብህ ነው። አንተንም ማድን እኛንም ማድንን አለ። ሊቁ ሲገልጽ ይህንን ተወለቆ ምስለ ጌጉያን ይላል። ከመይደምረን ምስለ ነፍሰ ጻርቃን፣ ከበደለኞች ጋራ ከኃጢአተኞች ጋራ ተቆጠረ። ለምን ከተባለ ከጻርቃን ህብረት ይጨምረን ማለት ነው። ከማን ህብረት ሊጨምረን አየው አንተ ሞት ለሞት ስትሄድ ውሃ ለውሃ ሄዶ ያዳነህ ጉድጓር ለጉድጓር ስትሄድ መቃብር ገብቶ ያዳነህ ይህ አምላክ ነው እሱ በችንካር ሲቸነከር ችንካሩን ቻለ አንተ የወንድምህን ስድብ ችለህ ግን ማለፍ አቃተህ እሱ መስቀልን ተሸከመ አንተ ግን የወንድምህን ኃጢአት ገበናውን መሸፈን አቃተህ እንዲህ አለ ጌታ ሆይ አለ። ምን ሆይ? ምን ሆይ? ጌታ ሆይ አለና በቀኝ የተሰቀለው ምኑን መሰከረ? ጌትነቱን በመስቀል ላይ መሰከረ። ጌታ ሆይ አለ። አያችሁ አመነ ማለት ነው። የቤተ ክርስቲያናችን ሊቅዱስ ያሬድ እንዲህ ብሎ ይገልጠዋል ፈያታዊ ጥጦስ መኑ መሐረከ